ሰላምና ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁት ወይ? እኔ ሰው ደህና ነኝ። እግዚአብሔር ይመስገን። ክብሩ ይስፋ። ለመዳን ያለን በዚህ ሰዓት ለዛሬ ያለን ቃል ሞቱ ደህና ናችሁት ወይ? እኔ አደርጋችሁ እግዚአብሔር ይመስገን። ሁሉ እንዴት ነው ቆይታ? እንዴት ነው? እንዴት ሰነበታችሁ? እንደምታረማችሁልኝ? ውዴ ኢትዮጵያዊ ወይ ኤርትራዊ በሙሉ በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ ይጠብቀን። ዛሬ ደግሞ ብያለሁ በእናታችን በልደታ ማርያም እንኳን አደረሳችሁ እንኳንም አብረው ያደረሰ እያልኳችሁ እስቲ ዛሬ ስራም ሆነም እንገባለን ብዬ ገብቼ አላውቅም። ይህን ሳምንት ያው በዓልም ሆኖ የአረቦቹ በዓልም ሆኖ እኔም ደግሞ ወደ ቤት የተመልሽ ያለሁ፣ ግን ለትንሽ ጊዜ ነው። ስለዛ ነው ተዘግቶ የነበረ ቤት ምን ያህል ቆሻሻ እንደሆነ ሁላችሁም ታውቋላችሁ። ስለዛ ነው እያጸዳሁት ነበረ መስኮቶቹ ምናምኖችን። ስንታዬ አንደኛ የኔ ውድ የኔ ድምቀት እንዴት ነሽልኝ? ውድ ሰላም፣ ሰላምሽ በክርስቶስ ይብዛልኝ የኔ ውድ ነገር፣ ደህና ነሽልኝ ነሽልኝ? ስለመጣሽ ስላየሁ ደስ ብሎኛል። እንኳን አደረሰሽ እንኳን አብረ አደረሰ። የኔ መልካም የኔ ድምቀት ክበድልኝ በላይ ውዴ፣ ወየ ማየ ወየ ማሬ እንዴት ነሽልኝ? ደህና ነሽ ወይ? በቃ ብቻ አለ ውዴ በጣም ጠፋው ብታይ ማለት ነው ማሬ ዛሬ ዛሬ ስራ ላይም ብሆንም እስቲ ቆይ ልግባ ቻናል እንዳይቀጣ የሚገብቻ ላቅም ድር ሳምንት አልፎልኛል ብዬ ዛሬ ገባው እኔ ወድሻለው ማየት ቴንኪው ማኮ ደህና ነሽልኛ አንቺ በተረፈ እሺ የማየው ችግር የለም። የማየ እና እንዴት ነሽ? ስለመጣች ስላየሁሽ በጣም ደስ ብሎኛል። እንድምቀት ክበሪልኝ፣ እንኳን አደረሰሽ። እሺ ደግሞ እንኳን አብሮ አደረሰን። እናታችን ልደታ ማርያም በያለንበት ቦታ ተጠብቀን፣ አገራችንም ኢትዮጵያ ሰላም ታድርግልን። እኛም ስደት ላይ ያሉት ወንድሞቻችንን ሰላም ታድልልን። ስንታየኔ ወድ ክበሪልኝ። ማየ ተጫዋቾች ያሉ ስራ ላይ ስለሞቱም ደግሞ እህል እየመጣው አያሌው ሽማኔ አንቺ ደህና ነሽ?

መዲስለ እስራይ ተጫወቱ እንዴት ነበረ የአረቦቹ በዓል? ያው በእርግጥ ሳምንት አልፏል። እግዚአብሔር ይመስገን። ያ እንግዲህ በበዓልም አልገባሁም ላይፍ እኔ ደግሞ የነበርኩበት ቤት እና አሁን የመጣሁበት ቤት አንድ አይደለም። በፊት የት እንደነበርኩት ሁላችሁም ታውቃላችሁ። ግን ደግሞ በውስጥ መስመር መጥታችሁ ለሚጠፋሽ ላይ ከገቢ ያሉኝ የነበሩ ከቶቼ ብዙ ናቸው እና እግዚአብሔር ያክብርልኝ ክበርልኝ፣ ሁላችሁም በጣም አመሰግናችኋለሁ እና ስለጠየቃችሁ ልጅ በውስጥ ደስ ምል ታውቋላችሁ ሁላችሁም የአረብ ሀገር ስራ ሰው ቤት ደግሞ ሰው ላይ ሆናችሁ የሰው ቤት ቁጭ ብለን ደግሞ ላይፍ ለመግባት ቪዲዮ ለመስራት አይመችም ብዙ ጊዜ ማለት ነው። እና አሁንም አላቅም ብቻ እንመልሳለን መሰለኝ። እየጸሎት እያደረግኩት ነው። አሮጊታዬ ልጆቿ ብቻሽን ከምትቀመጭ ከኛ ጋር ምትቀመጭ ይሻ ይሻል። ትናንት ራሱ ለእኛ ነበረ ማለት ነው። ቀረ እንግዲህ መቼ እንደምንመለስ አላውቅም። ወይ እሁድ ይመስለኛል። ለራሳችን የኛ በዓል የራሱ እየመጣ ነው። እንግዲህ እግዚአብሔር ያውቃል ስለ ሁሉ ነገር። ዘንድሮ የት እንደምናሳልፍ በዓልም አናውቅም የኛው ከፎቶቼ ጋር ነበርኩት እዚህ ያሳለፍኩት። አሁን እግዚአብሔር ያውቃል እዚህ ካሳለፍኩት ድንገት አንድ ሌላ ቻይና ላለ እሱ ላይ ቪዲዮ ለቀዋለሁ ሰርቼ ማለት ነው እና እሱ ደግሞ እዚህ ቱቤ ስር ዋና ቱቤ ስር ሼር አደርጓለሁ ታላችሁ። እንዴት እንደምናሳልፍ እንደ እግዚአብሔር ፍቃድ ከሆነ ማለት ነው። ለዛ ያውቃል ይህነገ የምንማናቀውና የሚመጣ ሳምንት ላይ ፍቅር እና የነገም አናውቅም፣ የዛሬ ማታም አናውቅም፣ እና ደግሞ በሰላም ያድርሰን። የአባታችን ጌታችን የመድኃኒታችን ኢየሱስ ክርስቶስ ትልቁ ጾም የአብይ ጾም እንዴት እንደምንፈታ ዝግጁ ነን እንግዲህ ስግደት ላይም ቢሆንም እንግዲህ እግዚአብሔር ይመስገን ማለት ነው። ስለሁሉ ነገር እግዚአብሔር ይመስገን ነው። እና አንድ ቀን እግዚአብሔር ከፈቀደልን ስግደት ይበቃቸዋል ካለልን ሀገራችን በእጽ ከቤተሰቦቻችን ጋር አግብተን ወልደን ከዘመዶቻችን ጋር እናሳልፋለን። እስከዛ ድረስ ግን እግዚአብሔር ጽናቱን ይስጠን። ድካማችን ልፋታችን አይቶ እግዚአብሔር አምላክ ማረፍ አይሰጠን ይጠብቀንና፣ ለዛሬ ያበቃል። የሚመጣ አመትም ደግሞ ሁለት አመትም ሆነ ሶስትም አመትም ሆነ እኛ እናቅም ሁሉ የሱ ፍቃድ በሱ እጅ ነው። ለዛ ያብቃል እና በዛኛው ፈታግለን እየጾመን እየሰገደን ጸሎት እያደረገን ለሱ ምስጋና እያስገባን እናሳልፋለን። ብቻ በዛ ያብቃል ቃል እስከዛ ድረስ ተመስገን፣ ሁሉም ለበጎ ነው ማለት ነው። የሚመጣቸው የሚመጡ እንትን ፈተናዎችን ሁሉም ለበጎ ነው፣ ሁሉም ያልፋል እያለን እናሳልፋለን። ማሳለፍ ነው የምናየውን የምንሰማውን ነገር ሁሉንም አንተ ታውቃለህ እያለን ማሳለፍ ነው እንጂ እሱን ማናደር የለብንም። ስግደት ላይ ሆነን ሰው እያጣን እህት ወንድሞች እያጣን እሱ የፈቀደ ነው የምት ነው። አንዳንዴ ግን ስናስበው ስግደት ላይ ሆነን ስግደት ላይ ብቻ ሆነን ራሱ ብር ማየት የለብንም። የነገ ህይወትና የነገ ላይፍን ማየት አለብን። እሱን አስበን አይተን ብር እያባረን እያባረን ሳንበላ ሳይበሉ የቀሩ ስንቶች አሉ። ስንት እህቶች አሉ። ፎቅ ላይ ፎቅ ሰርቶ መኪና መኪና ላይ ገዝቶ ውስጥ ያልተቀመጡት ቤት ያንን መኪና ገስታ መኪና የገዙት ሳይ ይህች ምድር ለቆ የሄዱ ስንት አሉ። ገና ደግሞ ከነሱ ትምህርት መውሰድ አለበት ብዬ አስባለሁ። በሆነም በሆነም ስደት ላይ ሆነን ትልቅ ጊዜ ለራሳችን የምትሆነን ነገር ወይም ደግሞ ለኛ ትበቃለች የምትለን የምንል ነገር እዛን ወደ ሀገራችን ገብተን ልጅ ወልደን ልጅ ራሱ ጸጋ ነው፣ ትልቅ ነገር ነው። ለሚያውቁ ልጆች ይሄን ታውቋላችሁ። ለሚያውቁ ልጆች ትልቅ ስጦታ ነው ልጅ። ልጃችንን ባላችንን ቤተሰቦቻችንን እያየን እግዚአብሔርን ማመስገን፣ በሁሉ ቦታ ስናገኝ እግዚአብሔርን ማመስገን፣ ስናጣ እግዚአብሔርን ማመስገን እንጂ ለምን እንደዚህ ሆንኩት፣ ለምን እንደዚህ ሆንኩት፣ ይሄንን ሰርቼ ይሄንን ገዝቼ የዛሬ አመት የዛሬ ውለታ አይሞላም። የሰው ሀገር አይሞላም፣ በፍጹም አይሞላም፣ አይሞላልም ጌታን ምስክሬ ነው።

ያለችንን በረከት ያብዛልን፣ በረከቱን ያብዛልን፣ ጸጋውን ያብዛልን። የሰራንችን የሰራን በጸጋ መቀበል አምላኬ ሆይ ምስጋና ለአንተ ይሁን እያለን በጸጋ መቀበል፣ በደስታ መቀበል። ያችኛው ያገኝን ራሱ ሳንበላን ሞት እንችላለን። ያንስ እግዚአብሔር ራሱ ይጠይቃል። እግዚአብሔር የሚሰጠን እኛ ና አይደል? መጠቀም የማንችልበት መጠቀም ያላወቅንበት መብራት እና

ሴት ነክ ወንድ ና ኢትዮጵያዊ ነክ አፍሪካ ነቅ፣ ቅርታ ደግሞ ኢትዮጵያ ነቅ አፍሪካ ነቅ። አንተ ወንድሜ ነህ፣ አንቺ እህቴ ነሽ። ማህመድ ሲል ግን ወንድም ይመስላል። ሴት ማህመድ የምትባል ግን አንዳንድ ሴቶች በባላቸው ስም የምትከፍቱ አላችሁ። ወንድም ሆን ቻናል ላይ ሰብስክራይብ አድርግ ወይም ደግሞ ሼር አድርግ አበረታቱኝ ማን አለ ከእናንተ በስተቀር ማን የሚጠኝ የሰው ደግሞ እንደዚህ አይነት ነገርትን ጥሩ ጥሩ ነገር ልንሰራበት እንችላለን ብለን አሁን እንሰራለን ለምን አንሰራም ቴንክ ዩ አመሰግናለሁ እና እንደዛ ነው ወንድሞቼ፣ ስግደት መቼም አትለቅንም። እኛ ስግደት ለቅን መውጣት አለብን እያስባለሁ። አስቡበት በደምብ አይናችሁን ጨፍናችሁ። ሁላችሁም ሁላችሁም በቃ ሁላችሁም አይናችሁን ጨፍናችሁ ሁሉንም ትታችሁ ወጥ ከስደት ዛን። ዘዴ አይጠፋም። ኢትዮጵያ ላይ ዘዴ አይጠፋም። መላ አይጠፋም። ቤተሰቦቻችን እንዴት ነው እየኖሩ አሉት ስነዚ አንድ ይሄ ሙላለን አንድ ሄ ሙላለን አንድ ይሄ እንገዛለን አንድ ይሄ እናደርጋለን እያለን ዕድሜያችን፣ አንደኛ ነገር እድሜያችን የምንጨርሰው። ሁለተኛ ነገር ከቤተሰቦቻችን ከፋሚሊ ውስጥ አንድ ሰው እናጣለን። በዛኛው ሰዓትስ ራሳችን ማውቀስ ህሊናቸው አይጠይቅም! ሕሊናችን ቆጠናል በጣም ስለዚህ በቃ ሁላችሁም ጸሎት በጸሎት ቁም በጸሎት በአንድነት ለሀገራችን እግዚአብሔር ይመስገን ሀገራችን ሰላም እየሆነችልን ነው። ክቡርስ አሁን ደግሞ ጥሩ ነገር ያሰማን። ሀገራችን ራሱ ከሰው አገር እየበለጠችን እኛ ሰዎችን እንዲሰርተን ራሳችን ተያግዘን ማድረግ ያቃተን እንጂ ከሰው ሀገር ትበልጣለች። ያው አንዳንድ ሰዎች ራሱ አንዳንድ አረቦች ራሱ ኢትዮጵያ ሄዶ ነው ኢትዮጵያ ላይ የሚዝናኑት ሀገራችን ላይ። እኛ ግን ሀገራችን አስጣለፎ ስደት ላይ ስደት መርጠን ስደት ላይ ስደት ስደት ማለት ስደት ነው እና እራካቸው እህት ወንድሞቼ ሁላችሁ ለጥታቸው ወደ አገራቸው ይጓዙ ነው። እርስ በርሳችን ታግዘን አገራችን ላይ ቁጭ ብለን እንስራ፣ እንጫወት ያለንን ተካፋፍለን እግዚአብሔር ራሱ የሚወደው ይሄ ነው። መቼም ያለንን ተካፋፍለን ስንበላ መቼም ተካፋፍለን ስናድር ያለንን ለብሰን ያለንን በልተን ጠጥተን ብኖር እግዚአብሔር መቼም መቼም እንደዚህ ያደረግሽ አይደለም። እንኳን እንደዚህ ያደረግሽ ነው የሚያወዛልኝ። ጨምሮ ለማምሮ ስለሚሰጠን እናው ላይ ጨምሮ ስለሚሰጠን ለምን ተከፋፍላቸው አይደለም። ስለዚህ ሁላችንም ተጋግዘን ኢትዮጵያ ሀገራችን ላይ ገብተን መስራት ነው ብዬ ስፋለሁ ወይ እንደኔ፣ እንደኔ ማለት ነው እና ባካችሁ ስደት ይበቃችኋል። አንዳንድ እህቶች አሉ ስ አንዳንድ እህቶች አሉ ህይወት ውስጥ አይናችሁን ጨፍኖ በቃ ይበቃል ብሎ ገብቶ ኢትዮጵያ ላይ እየሰሩ ነው አሁን ላይ። በእኔ በኩል በበኩሌ ብዙ ጓደኞች አሉ። ቤት ጀምሮ ቤት ሳይጨርሱ ራሱ አንድ ላይ ደስቶ ቤት ጀምሮ ቤት ሳይጨርሱ ገብቶ አገር ላይ እየሰሩ ቤታቸውን እያሰሩ ቱ እየሰሩ ከሰው ጋር በቃ ዋና ስንነት ስምምነት ነው። ከሰው ጋር ስምምነት ሲኖርሽ መቼም ተነበሽ መቼም ትነው ያለሽ ደግሞ ከዛ በዛ በኩልም ደግሞ እግዚአብሔርም ስለሚያግዝሽ እግዚአብሔር ስለሚያግዘን ጸሎታችን እያደረገን ጥሩ ነገር እያሰበን ይኖራል።

እማዬ ቴንኪ ዩ እኔ ወድ ነገር ቻው። እማዬ አመሰግናለሁ፣ ስለቆየ ነበር ከእኔ ጋር እስከ መጨረሻ ስለቆየሽ አመሰግናለሁ። አፉ ጠፋብኝ እራሱ ማለት ነው፣ ሌላ ቦታ እያዳወስኩ ስለሆነ ማለት ነው። እኔ ወጣ ነው፣ ሀያ ደቂቃ ይበቃኛል። አመሰግናለሁ ቴንኪዩ እኔ ፍቅር ሌላ ቦታ እያወራሁ እኮ ነው። ስልክች ስንታዬ እኔ ወድ

ይች አመሰግናለሁ። ስለቀይ ስለነበረ ቆይታ እናመሰግናለን። ከመድረድን በቀጣይ ቪዲዮ እስከምንገናኝበት መልካም ቀን፣ መልካም ጊዜ። ሁላችሁ ወዳችኋለሁ። ባይ ባይ